የጠዋት ገበያ ሰዓታችን ላይ ደርሰናል። ቀደም ሲል ያስተዋወቀችንና ሌሎች ጉዳዮችን አካታ መቅደስ እንዳለ እዚህ ትገኛለች። መቅድም ይቀጠልቻል። አመሰግናለሁ። እንዴት አደራችሁ ተመልካቾች የአዲስ ቀን የጠዋት ገበያ ተጀምሯል መቅደስ እንዳለ መረጃዎችን ነግራችኋለሁ አብራችሁ ነው ለወራት በኢቢሲ አዘጋጅነት ሲካሄድ ቆይቶ ከሰሞኑ ፍጻሜውን ያገኘው ሶስተኛው ዙር ነጋድራስ የንግድ ባንክ የስራ ፈጠራ ውድድር አስገራሚ የፈጠራ ስራዎችን አስተዋውቋል በውድድሩ የጭነት አገልግሎት ፈላጊና አሽከርካሪ የሚያገናኝ መተግበሪያ የሰሩት ወንድማማቾች ሁለተኛ ደረጃን አግኝተው አሸንፈዋል ወንድማማቾቹ ስራ ፈጣሪዎች በውጤቱ ዙሪያ እንዲሁም ያገኙትን ሽልማት በተመለከተ ከሪፖርተራችን አገርነሽ አየሊኝ ጋር ቆይታ አድርገዋል። አብረን እንከታተል። በገጠማቸው የትራንስፖርት አገልግሎት ችግር የጠንካራ ገበሬ እናታቸው የግብርና ምርት ሲበላሽ መመልከታቸው ዛሬ ለፈጠሩት ዲጂታል መተግበሪያ መነሻ ሀሳብ እንደሆናቸው ይገልጻሉ። ወንድማማቾቹ ሙላለም ምህረቱና ምስጋናው ምረቱ የመጀመሪያ ዲግሪያቸውን በኢንፎርሜሽን ቴክኖሎጂና በኮምፒውተር ኢንጂነሪንግ በወሰዱ ማግስት ነበር ለተመለከቱት ችግር መፍትሄ ማፈላለግ የጀመሩት። እናታችን ምርት የድንች ምርት ስለነበረ በወቅቱ ያንን የድንች ምርት ለማስጫ መኪና እንፈልግ ነበር እና ያኔ ያስተዋልነው ችግር ምንድን ነው? በዚህ ዘርፍ ላይ በሎጂስቲክሱ ላይ መኪና ተብሎ አላገኘን፣ ትንሽ ምርታችን ላይ የብልሽት አጋጥሞብናል። በሎጂስቲክ ዘርፍ የሚስተዋለውን የማኑዋል አሰራር በዲጂታል ፕላትፎርም ሙሉ በሙሉ አዘምነን እየሰራ እንገኛለን ማለት ነው። ይህም ሁለት መተግበሪያዎችን አልምተን ወደ ስራ ገብተናል ማለት ነው። አንደኛው የጭነት ኦነር የሚል ሲሆን ይህም የጭነት ባለቤቶች የሚጠቀሙበት ሲሆን ሁለተኛው መተግበሪያ ደግሞ የጭነት መኪና አሽከርካሪዎች የሚጠቀሙበት ወይም የጭነት መኪና ባለቤቶች ኢትዮ ጭነት ድራይቨር የሚል መተግበሪያ ነው ማለት ነው። ምርቶች በሚፈለጉበት ሰዓት የሚፈለጉበት ቦታ ላይ እንዲደርሱ እንዲያስችል ነው ያ በወቅቱ የተወሰነ የቴክኖሎጂ ክህሎት የነበራቸው ወጣቶቹ በኢንተርፕርነርሽፕና በፋይናንስ በኩል ግን ምንም አይነት መረጃ አልነበራቸውም። በመሆኑ በኢኖቬሽንና ቴክኖሎጂ ሚኒስቴርና በስራና ክህሎት ሚኒስቴር በኩል በተመቻቸላቸው የስልጠና እድል ክፍተቶቻቸውን በመሙላት የንግድ ባንክ ነጋድራስ የስራ ፈጠራ ውድድርን ተቀላቅለዋል። በውድድሩ መሰረታዊ የሆኑ ሶስት ጥያቄዎችን መመለስ የቻለው ኢትዮ ሎጂስቲክስ የተሰኘው መተግበሪያቸው የውድድሩ ሁለተኛ ደረጃ አስሸናፊ ሊሆንም ችሏል። በደንብ ነው ስልጠና ያገኘ ነው በደንብ ያዳበር ነው ቴክኖሎጂው እና እውቀቱ እኛ ጋር ቢሆንም ሌላው ፓርት በደንብ ነው ዲቨሎፕ ማድረግ ይቻል ነው ማለት እና ትልቅ ሪሌቫንስ ነው ለህዝቡ ምን ያህል ይጠቅማል የሚለውን ነው። ለህብረተሰብ ምን ይጠቅማል የሚለውን ከዛ ደግሞ ስራ እድል ምን ያህል ይፈጥራል፣ ዜን የስኬላቢሊቲ ምን ያህል ያድጋል፣ ምን ያህል ስኬል ማድረግ ይችላል ቢዝነሱ የሚለውን የገለጽንበት ነው። የውድድሩ መስፈርቶች ማለት ነው። ከዛ አንደኛው ደግሞ ዶክመንት ነው። ዶክመንት መጨረሻ ቢዝነስ ፕሮፖዛላችን የሚገመገሙበት ነው ማለት ነው። በእነዚያ በእነዚህ መስፈርቶች ነው መጨረሻ ላይ የተዳኘ ነው። በዛ አማካኝነት ነው እንግዲህ ያው ሁለተኛ የወጣ ነው በሎጂስቲክስ ዘርፉ ላይ የራሳችንን የዲጂታል ኢትዮጵያ 25 እቅድ አሻራችን ለማኖር እየሰራን ነው። ይሄ ዲጂታል ሲሆን ደግሞ ይዞት የሚመጣው የስራ እድል አለ በሀገራችን ማለት ነው። አንደኛው ለጭነት መኪና አሽከርካሪዎች እና ለረዳቶቻቸው በውድድሩ መጨረሻ የተደረገላቸው የፋይናንስ ድጋፍ እና የተመቻቹላቸው እድሎች ስራቸውን ለማስፋፋት የጎላ ሚና እንደሚኖራቸው የሚያነሱት ወጣቶቹ ከፋይናንስ ድጋፍ በተጨማሪ ያገኙት እውቅና የላቀ ጠቀሜታ እንዳለው ያነሳሉ። ነጋድራስ እንግዲህ እኛ ያው እንደ ዋና መታያችን አድርገን የምንወስደው ማለት ነው ብዙ ፕሮሰሶችን አልፈን አልፈን አልፈን አገልግሎታችን ቴክኖሎጂያችን እንዲታይ፣ አገልግሎታችንን እንዲታይ እንዲዳረስ አድርጎልናል ማለት እንፈልጋለን። ሽልማቱና የንግድ ባንኩ አንድ ላይ ያለው ፋይናንስ ሎጂስቲክስ ላይ ሲገባ ብዙ ኢምፓክት ማምጣት ይችላል። ሎጂስቲክስ ትንሽ ገንዘብ ይፈልጋል የሚታወቅ ነው። ብዙ ነገሮች ይንቀሳቀሳሉ በዚያ ውስጥ ከእቃዎችን ብዛት አላቸው። ብዙ ነገር እንደሚጠቅመን እርግጠኛ ነን። ያለ ኩራተራል መሆኑ ደግሞ በጣም ዋው የሚያስብል ነው። በጣም ደስ ብሎናል። እንግዲህ እስከሚፈጸምልን የምንጓጓው ማለት ነው። በቅርበት ያዩትንና የሚያውቁትን ችግር መነሻ ያደረገ ፈጠራ ውጤታማ ያደርጋል የሚሉት ወንድማማቾቹ አሁንም ዘርፈ ብዙ ችግሮች አሉብንና ወጣቶች ልንሰራባቸው ይገባል የሚል መልእክታቸውንም አስተላልፈዋል። በቅርብ ካጋጠማቸው ችግር ተነስተው አትክልትና ፍራፍሬ ሳይበላሽ ከቀናት እስከ ወራት ድረስ እንዲቆይ የሚያደርግ ማቀዝቀዣ ሰርተዋል። ጓደኛሞቹ በሶስተኛው ዙር የነጋድራስ የንግድ ባንክ የስራ ፈጠራ ውድድር ላይ ያቀረቡት ይህ የፈጠራ ስራቸው በተግባር ተፈትሾም ጭምር ውጤታማነቱ ተረጋግጧል። በዚህም ውድድሩን በሶስተኛነት አጠናቀው የተለያዩ ሽልማቶችን አግኝተዋል። ሪፖርተራችን ኤዶም አማረ ከጓደኛሞቹ ስራ ፈጣሪዎች ከአንዱ ጋር ቆይታ አድርጋለች። ዝርዝሩን ከራሷ አንደበት አብረን እንከታተል። አውድቴክ ፒኤልሲ ነው። በሁለት ሰዎች የተቋቋመ ድርጅት ነው። ጓደኛ አቦ ደመቀ ይባላል። ሶ ይሄ ድርጅት ከተቋቋመ ወደ አራት ወይ አምስት ዓመታትን አስቆጥሯል። ገና ተማሪ እያለን ነው እኛ ፒኤልሲ ያቋቁመን እንደዚህ አንዳንድ የፈጠራ ስራዎችን ሀሳቡ እያለ ግን እኛ ሀገር በተለይ ደግሞ ግብርናው ዘርፍ ላይ የሚስተዋሉ ችግሮችን የአርሶ አደሩን ድካም ያቅልልናል የምንላቸው እንዲሁም በዋጋ ደረጃ ተመጣጣኝ ናቸው የምንላቸው ማሽኖች ምንድነው ሪቨርስ ኢንጂነሪንግ የሚባለውን ልክ እነ ቻይና እነ ህንድ አሁን ወደ እድገት የመጡበትን ቴክኖሎጂ እሱን ነው በዋናነት ሀገራችን ውስጥ አምጠን መስራት የነበረ አላማችን። ስለዚህ የመጀመሪያ የስራ ፈጠራችን በሀገራችን ውስጥ የሚገኙ እነ ስንዴ፣ በቆሎ፣ አተር፣ ጤፍ እነዚህን በአንድ ሲሊንደሪካል ማሽን መውቃት የሚችል ማሽን ነበረ እያሰራ ነው። ይህም እንግዲህ በጣም አዋጭ ሆኖ በተለያዩ ድርጅቶች የመጀመሪያው ተቋም ደብረ ማርቆስ ዩኒቨርሲቲ ነበረ። እሱ ፈንድ አድርጎን ሰርተን ለአርሶ አደሩ አከፋፍለናል ማለት ነው። የመሪ ወቅት ሲደርስ ትላልቅ የመንግስት ተቋማት እንኳን ሳይቀሩ እየተዘጉ የአርሶ አደሩን ሰብል ለማገዝ ወይም ዝናብ እንዳይመታባቸው ለመሰብሰብ ትምህርታችን አቋርጠን እንሄዳለን። ስለዚህ ከዛ እንደዛ ከሚሆን ኃይኖት ለምን አንደኛ የእነሱንም ስራ ያቀልላቸዋል። በተለይ አካባቢውን ሴቶች ከትምህርት የሚታገዱበት ዋነኛው ምክንያት ይሄ ነው። የግብርናውን ስራ ላይ ከበር እንዲያደርጉ ይደረጋል። ስለዚህ አንደኛ ሴት ልጅም ወደ ትምህርት ቤት የምትመጣበት መንገድ እናመቻች በሚል ቀለላል፣ በጣም ውድ ያልሆኑ የአርሶአደሩን ኪስ ባላንስ ሊያደርጉ የሚችሉ ስራዎች ላይ ነው በዋናነት መስራት እየፈለግ ነው። ከውጭ ሀገር የሚመጡት ትላልቅ ማሽኖሮች አሉ፣ እንደዚህ በቴሌቪዥን ምናምን የምናያቸው ኮምባይነር ምናምን። እነሱ በዋናነት ያው እኛ አካባቢ ለስንዴ ብቻ የሚያገለግሉት እንደዛም ሆኖ አርሶ አደሩ አፎርድ አያረጋቸው በጣም ውድ ናቸው። ስለዚህ ዋይኖት ለምን እኛ ሀገር ውስጥ፣ እኛ ሜካኒካል ኢንጂነሮች ነን። ስለዚህ ለምን ከላይ ወደ ትልቁ እናስባል፣ መጀመሪያ ያድግንበትን ማህበረሰብ ችግር እንፍታ ብለን ነው ሀሳቡን ይዘን የመጣን። ባህር ዳር ዩኒቨርሲቲ ላይም ሁለተኛ ዲግሪ ስሰራ ምንድን ነው እንትን ያልኩት አዲስ ይሄ ናኖ ማቴሪያል የሚባል ኮምፖዛይት የሚባል ማቴሪያል አለ። እኔ ዛ ጋር ማቴሪያሉ ላይ ነው እየሰራው የነበረ። ከዛ ማቴሪያሉ ላይ እየሰራው እያለ ምና ቴስት ሳረግ የሆነ አዲስ ሀሳብ መጣል ሆርቲካልቸራል ክሮፕ የሚባለ አሉ የአትክልትና ፍራፍሬ 2003 ዓ ምት ላይ አርሶ አደሩ በጣም ሽንኩርት አምርቶ በነፃ እንኳን የሚወስድለት ሰው ጠፍቶ የመሬት እዛው መሬቱ ላይ ቀርቷል። ስለዚህ ኋይኖት ያንን የሚፈታ እኔ የምመረቅበትን ማቴሪያል ለምን ዝም ብዬ ተመርቄ ፔፐር ላይ አስቀምጠዋለሁ? ኋይኖት ወደ ቢዝነስ አላመጣውም? ኋይኖት ለምን ችግር ሶልቭ ባያደርግም ብዬ በውሃ የሚሰራ አትክልትና ፍራፍሬዎችን ለብዙ ጊዜ ሳይበላሹ እንዲቆይ የሚያደርግ ቴክኖሎጂ ነው እየሰሩት ማለት ነው። 2013 ላይ ብሩህ የስራ ፈጠራ ውድድር የሚባል ነበር። ስለዚህ ይዛጋ 200 ሺህ ብር አሸናፊ ነበር፣ ተሸላሚ ነበር። እሷም 200 ሺህ ብር ምንድነው? እኛ ማጥፋት አልፈለግንም። እዛው ከደብረ ማርቆስ ከከተማ አስተዳደሩ የመስሪያ ቦታ ተመቻቸልን እና የራሳችንን የተለያዩ እንደዚህ ከቤተሰብም ከጓደኞቻችንም የተወሰኑ ብሮችን ተወዳደር እና የኢንቨስትመንት ቦታ ነው የጠየቅነው። እሱን የኢንቨስትመንት ቦታ ከጠየቅን በኋላ ተፈቀደልን። ከዛ በምናገኛት በዚች ከተለያዩ እንትኖች በምናገኛት ብር እና እንደዚህ ማሽኖችን እየሸጥን በራሳችን ወርክሾፕ ዘ ወደ ብራንቆስ ዩኒቨርሲቲ ፈቅዶልን እንሰራለን። እንደዚህ አንዳንድ የትእዛዝ ማሽኖች ሲመጡ፣ ስለዚህ እዛ በምናገኛት ብር ምንድ ነው አሁን ሁለት ሺ ካሬ ላይ የሚያርፍ እንትን ህንፃ ጀምረናል ማለት ነው። ስለዚህ ይሄ ወርክሾፕ ሲያልቅ ትልቅ እንግዲህ በተለይ በግብርናው ዘርፍ፣ እንዲሁም በስማርት አግሊካልቸሩ ዘርፍ ከዚህም ባሻገር ደግሞ ምንድ ነው ይሄ የጤና መሳሪያዎች አብዛኛውን ከውጭ ሀገር ነው የሚመጡ። ስለዚህ እነሱንም ይተካል የምንለውን ማሽኖሪዎች በሀገር ውስጥ ለመስራት እየሞከርን ነው ያለ ማለት ነው አትክልትና ፍራፍሬ ማቀዝቀዣ ሰርተው ነው ሶስት መቶ ሺህ ብር አግኝተዋል ይሄ ብቻ አይደለም የኢትዮጵያ ንግድ ባንክ ያለ ማስያዣ 10 ሚሊዮን ብር ብድር ወስደዋል የሰብ አፍጣሪ ውድድር አይፈራም ለምን የሚያወዳደር ግለሰቡን ወይም ራሱን አይደለም ሀሳቡን ነው የሚያወዳድረው እዛኛው ዙር ላይ ባናልፍም ይሄ ቢዝነስ እየቆማል ማለት አይደለም ለምን ቢዝነሱን መር የምናውቀው እኛ ነን ስለዚህ ይሄኛው ግን በእያንዳንዱ እንትን ራንክ እየተሰጠ ስለሚሄድ ራንክ የሚያሰጠው ው የብሩ ደረጃ ስለሚለያይ ነው እንጂ በእኔ እይታ ሁሉም እዚህ ሰላሳ ነጋድራስ ስለየመጡ አሸናፊ ነው ብዬ ነው የማምነው። አሁን ደግሞ የጠዋት ገበያ ቅኝት ለማድረግ ወደ መረጥ ነው ሐዋሳ ከተማ እንሄዳለን። በከተማ ያለው የግብይት ድባብ ምን እንደሚመስል መረጃ ሊሰጠን ሪፖርተራችን አስረሳው ወገሸ ከሐዋሳ የኢቢሲ ስቱዲዮ በቀጥታ መስመራችን ላይ ተገኝቷል። አስረሳው እንዴት አደርክ? በከተማ ያለው የጠዋት የግብይት ድባብ ምን ይመስላል? የምርትና የሸቀጦች አቅርቦትና ዋጋን ጨምረህ እስኪ ንገረን። በጣም አመሰግናለሁኝ። መቅደስ፣ እንዴት አድራችኋል? እንግዲህ በማለዳው በሐዋሳ ከተማ በተለምዶ አሮጌ ገበያ ተብሎ በሚጠራው ትልቁ የገበያ ስፍራ ላይ ቅኝት እያደረግን ነበርና በዋናነት የተለያዩ የግብርና እለታዊ የፍጆታ ምርት አቅራቢ አካላት ምርቶችን እያቀረቡ ከዛ ደግሞ ነጋዴዎችም እየተከፋፈሉ እንደዚሁም ደግሞ በማለዳ አስቤዛ ማድረግ የሚፈልጉ የከተማዋ ነዋሪዎችም እንደዚሁ አስቤዛ ለማድረግ ሰፊ ርብርብ ሲያደርጉ ማስተዋል ችለናል። ሞቅ ደመቅ ያለ የግብይት ሂደት ነው ማስተዋል የቻልነው በማለዳው ድባብ ውስጥና፣ አጠቃላይ እንግዲህ የፍጆታ እቃዎች በተለይ ደግሞ የግብርና ምርቶች ሲነሱ ሁለት ነገሮች ናቸው በዋናነት የሚነሱት ቀደም ሲል እንዳነሳሽ ዋን አንሽም አንደኛው የአቅርቦት ጉዳይ ነው፣ ሁለተኛው ደግሞ የዋጋ ጉዳይ ነው እና በአጠቃላይ በብዙ የግብርና ምርቶች ላይ በተለይ ለለስ ፍጆታ የሚውሉ ምርቶች ላይ የአቅርቦት ችግር አለመኖሩን ማስተዋል ችለናል። በጣም በ ብዙ የገበያው አቅጣጫዎች ላይ ከትላልቅ መኪኖች ላይ ነጋዴዎች ምርቶችን ሲረከቡ ማስተዋል ችለናል። ይሄ ደግሞ ከሐዋሳ ዙሪያ እንደዚሁም ከተለያዩ የሀገሪቱ አካባቢዎች የመጡ የፍጆታ እቃዎች መሆናቸውንም እንደዚሁ ከሚያስረክቡ አካላት መረጃ ማግኘት ችለናል። ስለዚህ በአጠቃላይ በብዙ ምርቶች ላይ የአቅርቦት ችግር አለመኖሩን ነው ማስተዋል የቻልነው። ከዋጋ አንጻር ስንመለከትም ካለፉት ሁለትና ሶስት ሳምንታት በተሻለ መልኩ አሁን ላይ የእነኚህ እለታዊ ፍጆታዊ ግብርና ምርቶች ዋጋቸው ቅናሽ ማሳየቱን ነው ማስተዋል የቻልነው ለአብነት የተወሰኑ ነጋዴዎችንም እንደዚሁ ሸማቾችንም ለማነጋገር ሙከራ አድርገን ነበር። በዋናነት ጥቅም ላይ የሚውሉት እንደ ቀይ ሽንኩርት፣ ቲማቲም፣ ድንችን የመሳሰሉት ላይ ከፍተኛ ቅናሽ መኖሩ ማስተዋል ችለናል። ለምሳሌ ቀይ ሽንኩርት ከአርባ ብር ጀምሮ እስከ ሀምሳ ብር በኪሎ ይሸጣል። ቲማቲም እንደዚሁ ከአርባ ብር ጀምሮ እስከ ሀምሳ ብር የሚሸጥበት ድንች አርባ ብር የሚሸጥበትን ሁኔታ ማስተዋል ችለናል። እንደ ነጭ ሽንኩርት ያሉት የ ግብርና ምርቶች ደግሞ ከ230 ብር እስከ 250 ብር በኪሎ ይሸጣሉ። ከዛ ባለፈ ሌሎች ለምሳሌ እንደ ቀይ ስር የመሳሰሉ ደግሞ 40 ብር፣ ቃሪያ ከአንድ መቶ ብር እስከ 120 ብር በኪሎ የሚሸጡበትን አጋጣሚ ማስተዋል ችለናል። ከአጽዋማት ጋር ከጾሞቹ ጋር ተያይዞ በዋናነት የአቅርቦት ችግር ያለው ከጎመን ከአትክልት ጋር ተያይዞ ነው። ለምሳሌ ጥቅል ጎመን መለስተኛ፣ አነስተኛ የሚባሉት ከ70 ብር ጀምሮ እስከ 80 ብር፣ ትላልቆቹ ደግሞ እስከ 120 ብር በፍሬ የሚሸጡበትን አጋጣሚ ማስተዋል ችላን። ይሄኛው ከዋጋ መጨመሩ በስተጀርባ የአቅርቦት ችግር መኖሩንም እንደዚሁ ሰምተናል። በሌሎች ምርቶች ላይ ግን የዋጋ ቅናሽ አለ። ከዛ ባለፈ ደግሞ የአቅርቦት ችግርም እንደዚሁ አለመኖሩ ማስተዋል ችለናል። በሌሎች የጥራጥሬ ምርቶች የቅባት እንደዚሁ የሚያስፈልጉ እንደ ዘይትን በመሳሰሉ የዕለታዊ ፍጆታ እቃዎች ላይም እንደዚሁ የአቅርቦት ችግር አለመኖሩን ማስተዋል ችለናል። ለምሳሌ በአምስት ሊትር ከአንድ ሺህ አምስት መቶ ብር ጀምሮ እየተሸጠ መኖሩ መሆኑ ማስተዋል ችለናል። እንደዚሁም ከጥራጥሬ እህሎች ጋር በተገናኘም ለምሳሌ ክክ ከአንድ መቶ ዘጠና ብር እስከ ሁለት መቶ ሀያ ብር፣ እንደዚሁም ደግሞ ምስርም በደረጃው ከሁለት መቶ ስልሳ ብር እስከ ሶስት መቶ ብር የሚሸጥበትን አጋጣሚ ማስተዋል ይችለናልና በሐዋሳ ከተማ በተለይ በማለዳው ቅኝት ባደረግንበት በሐዋሳ ትልቁ ወይም አሮጌው ገበያ ተብሎ በሚጠራው ስፍራ ላይ በጣም በርከት ያሉ ሸማቾች የሚፈልጉትን በደረጃቸው የሚያስፈልጋቸውን እለታዊ የፍጆታ እቃዎችን እየሸመቱ ማስተዋል ችለናል። የግብይት ደቱም እንደዚሁ የምርት አቅርቦት ችግር የሌለበት እና በተመጣጣኝ ዋጋ ሁሉም ነገሮች የቀረቡበት መሆኑን ሞቅ ደመቅ ብሎም እንደዚሁ የግብይት ስርዓቱ እየተከወነ መሆኑን ማስተዋል ችለናል። መቅደስ፣ ሪፖርተራችን አስረሳ ወጌሼ፣ ከሐዋሳ ከተማ ላደረስከን መረጃ እናመሰግናለን። መልካም ቀን።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 የአዲስ ቀን የጠዋት ገበያ አብቅቷል መቅደስ እንዳለ መረጃዎቹን ነገርኳችሁ መልካም ቀን እንላችሁ እንግዲህ መድረኩ የእናንተ